ሰላም ክብራትና ክብራን የቻናል የተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው ያው በዛሬው ፕሮግራም እንግዲህ ብዙዎቻችሁ በውስጥም በኮመንትም እየጠየቃችሁ ነው፣ ከሰራሁም ትንሽ ቆየት ብያለሁ። ምንድን ነው በመካከለኛ ዋጋ የሚሸጡ ነገር ግን አሪፍ ቪዲዮ መቅረጽ የሚችሉ አሪፍ ፎቶ የሚያነሱ ጥሩ ፐርፎርማንስ ያላቸው እንደዚሁም ደግሞ ባትሪያቸውም አሪፍ የሆኑ ስልኮችን ጠቁመኝ እያላችሁ ነበር። ታዲያ በዛሬው ፕሮግራም አምስት የሚሆኑ ለእህት ለቤተሰብ ለወንድም ልትገዙ አስባችሁ ሊሆን ይችላል ስልክ ነገር ግን ያው በጀታችሁ መካከለኛ ከሆነ ቢያንስ እንዲ ከ15 እስከ 35 አካባቢ የሆነ ነገር ግን ጥሩ ፐርፎርማንስ ያለው ስልክ እየፈለጋችሁ ከሆነ ዛሬን ይዤላችሁ ቀርቤያለሁ። ስለዚህ ቪዲዮውን ሁላችሁም ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮመንት እየገለጻችሁ ከኔ ጋር ቆዩ። መልካም ቆይታ። እሺ፣ በአንደኛ ደረጃ ሪኮመንድ የማደርጋችሁ ስልክ ሻሚ ሬድሚ ኖት 14 ሲሪያስ ይባላል። ይህ ስልክ በተመጣጣኝ ዋጋና በአስደናቂ ባህሪያቱ በጣም ተወዳጅ ነው። ሻሚ ሬድሚ ኖት 14 ሲሪያስ ለተጠቃሚዎቹ ትልቅ ቫሊዩ ዋጋ ይሰጣል። በተለይም ካሜራው ምርጥ የሚባል ነው። 108 ሜጋፒክስል ዋና ካሜራ ስላለው ጥራት ያላቸውን ፎቶዎች በቀላሉ ማንሳት ትችላላቸው። በተጨማሪም ደግሞ አልተራ ዋይድ ማክሮ፣ እና ደብዝ ሌንሶች አሉ። አልተራ ዋይድ ማለት ሰፋ ያለ ቦታ የሚሸፍን ካሜራ ሲሆን ማክሮ ደግሞ በጣም ትንሽ ነገሮችን በቅርብ ርቀት ለማንሳት ይጠቅማቸዋል ማለት ነው። ደብዝ ደግሞ የፎቶውን ጥልቀት ለመለካት የሚያገለግል ነው። ፐርፎርማንሱን ስንመለከት ፈጣንና ኃይለኛ ፕሮሰሰር እንደ ስናፕ ድራገን ወይም ሚዲያቴክ ዳይሜንሲቲ ስላለው አፕሊኬሽኖችን ያለ ችግር መጠቀምና ጨዋታዎችን መጫወት ትችላላችሁ። ዲስፕሌዩ ትልቅና ጥራት ያለው አሞሌድ ስክሪን ሲሆን ይህም ቪዲዮዎችን ለመመልከትና ጨዋታዎችን ለመጫወት ምቹ ያደርገዋል። አሞሌድ ስክሪን ማለት በጣም ደማቅና ጥራት ያለው ምስል የሚያሳይ ማለት ነው። ባትሪውን ስንመለከት 5000 ሚሊ አምፓወር ወይም ከዛ በላይ ስለሆነ ቀኑ ሙሉ ለመጠቀም በቂ ነው። ፋስት ቻርጂንግ ቴክኖሎጂም አለው። አንዳንድ ጊዜ በሶፍትዌር ላይ ችግር ሊታይ ይችላል ግን ሻሚ በየጊዜው አብዴት ያቀርባል። አብዴት ማለት ደግሞ ስልኩን ይበልጥ ለማሻሻል የሚወጡ አዳዲስ ፕሮግራሞች ናቸው። የፕላስቲክ ቦዲ ሊኖረው ይችላል፣ ይህም ለሁሉም ሰው ላይስማማው ይችላል። ይህ ስልክ በአጠቃላይ ጥሩ ካሜራ፣ ፈጣን ፐርፎርማንስ እና ትልቅ ባትሪ ለሚፈልጉ ተጠቃሚዎች ምርጥ አማራጭ ነው። በተለይ ፎቶግራፍ ለማንሳት ለምትፈልጉ ሰዎች በጣም ተስማሚ ስልክ ነው። በሁለተኛ ደረጃ ሪኮመንድ የማደርጋችው ስልክ ሳምሰንግ ጋላክሲ ኤ35 ወይም ደግሞ ሳምሰንግ ጋላክሲ ኤ35። ሳምሰንግ ጋላክሲ ኤ ሲሪያስ በተመጣጣኝ ዋጋና በአስተማማኝነታቸው ይታወቃሉ። ጋላክሲ ኤ35ም ለተጠቃሚዎቹ ሚዛናዊ የሆነ ተሞክሮ ለመስጠት የተሰራ ነው። ስልኩ በተለይ ለረዥም ጊዜ ሳይበላሽ በጥሩ ሁኔታ መስራት የሚያስችል ቴክኖሎጂ አለው። ጥራት ያለው ካሜራ 48 ሜጋፒክስል ወይም 64 ሜጋፒክስል ዋና ካሜራ ያለው ሲሆን ይህም ምርጥ ፎቶዎችን ማንሳት ትችላላቸው። በተጨማሪም አልትራ ዋይድ ሌንስ አለው። ማሳያው ጥርት ያለ ሱፐር አሞሌድ ስክሪን ነው፣ ደማቅ ቀለሞችንና ጥርት ያለ ምስልን ያሳያቸዋል። ሱፐር አሞሌድ ከአሞሌድ የበለጠ ጥራት ያለው ነው። ዲዛይኑን ስንመለከት የሚያምርና ዘመናዊ ንድፍ ያለው ሲሆን ይህም ለመያዝ ምቹ ያደርገዋል። ሶፍትዌሩ ሳምሰንግ ዋን ዩአይ ሲሆን በጣም ምቹና ለአጠቃቀም ቀላል ነው። በአጠቃላይ ስልኩ እንግዲህ ሃይ ፐርፎርማንስ ያላቸው ጨዋታዎችን ለመጫወት በጣም ፈጣን ላይሆን ይችላል። ሃይ ፐርፎርማንስ ማለት ደግሞ ከፍተኛ ጥራት ያላቸው ጨዋታዎች ማለት ነው። ቻርጅ የመሙላት ፍጥነት ከሌሎች ስልኮች ሲነጻጸር ትንሽ ሊዘገይ ይችላል። ይህ ስልክ ለዕለት ተዕለት አጠቃቀም ፎቶግራፍና ቪዲዮ ለመመልከት ለሚፈልጉ ተጠቃሚዎች ተስማሚ ነው። በተለይ ሳምሰንግ ስልኮችን ለሚመርጡ ሰዎች ምርጡ ስልክ ነው። በሶስተኛ ደረጃ ሪኮመንድ የማደርጋቸው ስልክ ደግሞ ሪያል ሜጂቲ ማስተር ኤዲሽን ቱ ይባላል። ሪያል ሜጂቲ ማስተር ኤዲሽንቱ 2 በተመጣጣኝ ዋጋና በከፍተኛ ፐርፎርማንስ የሚታወቅ ስልክ ነው። በተለይ ለጨዋታ አፍቃሪያን ተብሎ የተሰራ ነው። ኃይለኛ ፕሮሰሰር እንደ ስናፕድራገን ስምንት ሰባ ወይም ከዛ በላይ ያለው ሲሆን ይህም ከባድ አፕሊኬሽኖችንና ጨዋታዎችን ያለ ችግር እንዲናከናውን የሚያስችለን ነው። ማሳያው 120 ኸርዝ ወይም ከዛ በላይ የሆነ የማሳያ ፍጥነት ወይም ደግሞ ሪፍሬሽ ሬት ያለው ሲሆን፣ ይህም ለስላሳ ተሞክሮ ይሰጠዋል። ሪፍሬሽ ሬት ማለት ምስሉ በስክሪኑ ላይ በሰከንድ ውስጥ ስንት ጊዜ እንደሚታደስ የሚያሳየውም ሌላው ፋስት ቻርጅንግ ቴክኖሎጂ ያለው ሲሆን ይህም ስልኩን በፍጥነት ለመሙላት ያስችላችኋል። ንድፉ ልዩና ማራኪ ንድፍ ያለው ሲሆን ይህም ለተጠቃሚዎቹ ልዩ ስሜትን የሚሰጥ ቅርጽ አለው። ጉዳቶቹን ስንመለከት የካሜራው ጥራት እንደ ዋና ካሜራ ያህል ጥሩ ላይሆን ይችላል። አንዳንድ ጊዜ በሶፍትዌር ላይ ችግሮች ሊታዩ ይችላሉ። ይህ ስልክ ጨዋታዎችን መጫወት ለሚወዱና ፈጣን ፐርፎርማንስ ለሚፈልጉ ተጠቃሚዎች ተስማሚ ስልክ ነው። በአራተኛ ደረጃ ሪኮመንድ የማደርጋችሁ ስልክ ደግሞ ጉግል ፒክስል 8a ይባላል። ጉግል ፒክስል 8a የጉግል የጎግል ተመጣጣኝ ዋጋ ያለው ስልክ ሲሆን በምርጥ የካሜራ ጥራትና በሶፍትዌር ዲጋፉ ይታወቃል። በጣም ጥሩ የካሜራ ጥራት ያለው ሲሆን ይህም አስደናቂ ፎቶዎችን ማንሳት ትችላላችሁ። የጎግል ካሜራ ሶፍትዌር በተለይ በምሽት ላይ በጣም ኃይለኛ የሆኑ ጥራት ያላቸውን ፎቶግራፍ ማንሳት ትችላላችሁ። ሶፍትዌሩ የቅርብ ጊዜን የአንድሮይድ ኦፕሬቲንግ ሲስተም የሚጠቀም ሲሆን ለረጅም ጊዜ የሶፍትዌር አፕዴት ያገኛል። ኦፕሬቲንግ ሲስተም ማለት ስልኩን የሚያንቀሳቅሰው ፕሮግራም ማለት ነው። ንድፉ ቀላልና የሚያምር ንድፍ ያለው ሲሆን ይህም ለመጠቀም ምቹ ያደርገዋል። የጎንዮሽ ጉዳቱን ስንመለከት ሃይ ፐርፎርማንስ ያላቸው ጨዋታዎችን ለመጫወት በጣም ፈጣን ላይሆን ይችላል። ነገር ግን በቂ ነው። የባትሪው እድሜ ከአንዳንድ የተወዳዳሪ ያነሰ ሊሆን ይችላል። ይህ ስልክ በአጠቃላይ ምርጥ የካሜራ ጥራት እና የቅርብ ጊዜ የአንድሮይድ ስሪት ወይም ኦፕሬቲንግ ሲስተም ለሚፈልጉት ተጠቃሚዎች ምርጥ የሚባል ስልክ ነው። በአምስተኛ ደረጃ ሪኮመንድ የማደርጋችሁ ስልክ ደግሞ ዋን ፕላስ ኖርድ ሲኢ ፎር ይባላል። ዋንፕላስ ኖርዲ ሲኢ4 በተመጣጣኝ ዋጋው እና በፈጣን ፐርፎርማንሱ የሚታወቅ ስልክ ነው። ፈጣን ፕሮሰሰር ወይም ደግሞ ስናፕድራገን 7 ግንስ ሪያስ ያለው ሲሆን ይህም አፕሊኬሽኖችን ያለ ችግር እንዲትጠቀሙ ያስችላቸዋል። ፋስት ቻርጅንግ ቴክኖሎጂ ያለው ሲሆን ይህም ስልኩን በፍጥነት ለመሙላት ያስችላል። አሞሌድ ማሳያ ያለው ሲሆን ይህም ደማቅ ቀለሞችንና ጥርት ያለ ምስልን የሚያሳይ ነው። ንድፉን ስንመለከት ቀጭንና ቀላል ንድፍ ያለው ሲሆን ይህም ለመያዝ ምቹ ያደርገዋል። ይህ ስልክ ፈጣን ፐርፎርማንስ እና ቻርጀሩን በፍጥነት መሙላት ለሚፈልጉ ተጠቃሚዎች ተስማሚ ስልክ ነው። እሺ ጓደኞች፣ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እነዚህን ይመስላሉ። ነገር ግን እነዚህ አምስቱ ብቻ ናቸው ማለት አይደለም። የራሳቸውንም ሪሰርች ማድረግ ትችላላችሁ። የበለጠ ደግሞ ስለ ስልኮቹ ሙሉ ዲቴይል ማየት ከፈለጋችሁ ዩቲዩብ ላይ አንዱን የመረጣችሁትን ስልክ ስሙን ከዛ አንቦክሲንግ የሚል ጽሑፍ ብጨምሩበት ስልኩን እየፈቱ እየከፈቱ የሚያሳዩ ልጆች ስላሉ እዛ ላይ የበለጠ የስልኩን ዲዛይን ምን እንደሚመስል በደንብ አርጋችሁ ማየት ትችላላችሁ። ልገዙ የወሰናችሁትን ስልክ ማለት ነው። እንግዲህ ሀሳብ አስተያየታችሁን እንዳልኳችሁ በኮመንት ግለጹ። በቀጣይ ምን ይሰራ እመልሳለሁ። ኮመንት ላይ እንገናኝ። በሌላ ቪዲዮ እስከማገኛችሁ ግን ሰላማችሁ ይብዛ። መልካም ጊዜ